ወደ ቤተሰቦቼ እንደምንሰነበታቸው እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ዛሬ የምንነጋገርበት ርዕስ ብዙ ደክማችሁ ብዙ ነገር አድርጋችሁ የማይረዷችሁን ሰዎች እንዴት አድርጋችሁ መያዝ እንዳለባችሁ ነው የምንነጋገረው። ባልተረዷችሁ ሰዎች ላይ አትቆጡ። ምክንያቱም የማይረዷችሁ ሰዎች ብዙ ምክንያት ይኖራቸዋል። እንዳይረዷችሁ የሚያደርጉ ሺህ የሆኑ ምክንያቶች፣ እጅግ በጣም ብዙ ሸክሞች ይኖሯቸዋል ስለዚህ እናንተ በማይረዷችሁ ሰዎች ላይ አለመቆጣት አንዱ መሰረት ይሆንና የማይረዷችሁን ሰዎች ለምን እንዳልተረዷችሁ ሺህ የሆኑ ምክንያቶችን ደግሞ ማወቅ ይኖርባቸዋል። ብዙ ሰዎች ቤተሰባቸውን ለመርዳት፣ ወገናቸውን ለመርዳት፣ ትውልዱን ለማቅናት ብዙ የሚለፉ ሰዎች አሉ። ከልባቸው የእውነት ማለት ነው። ግን ያ ወገን አይረዳቸው ትውልዱም አይረዳቸውም። ቤተሰባቸውም አይረዳቸውም። ወላጆቻቸው አይረዷቸውም። ወዳጅ ዘመድም አይረዳቸውም። ስለዚህ ባልተረዷችሁ ሰዎች ላይ አትቆጡ። የምታረጉት ነገር እውነት ከሆነ በምታረጉት ነገር ላይ ዓላማ ካላችሁ የዘላለም እቅድና የብዙ ትውልድ ራዕይ ካላችሁ ባልተረዷችሁ ሰዎች ላይ አትቆጡ። ለምን እንዳልተረዷችሁ ግን እነዛን ሰዎች ማወቅ ይኖርባችኋል፣ መረዳትም ግድ ይላችኋል። ዛሬ የምንነጋገረው በዚህ ጉዳይ ላይ ነው። የሙሴን ታሪክ እናንሳና በደንብ ተነጋግረን ወደ ህይወታችን እንምጣ። ታሪኩ የሚገኘው በኦሪት ዘጸአት ምዕራፍ ሁለት ላይ ነው። ከለታት በአንድ ቀን ሙሴ ከቤተ መንግስት ወጥቶ ህዝቡን ሲጎበኝ ሁለት ሰዎች እየተደባደቡ አገኘ የሚለው ታሪኩ። መነሻችን ይሄ ነው። ምንም ነገር ልናደርግ እንችላለን። ለወገናችን፣ ለሀገራችን፣ ለእምነታችን፣ ለተከታዮቻችን፣ ለልጆቻችን፣ ለወንድሞቻችን፣ ለወዳጆቻችን ብዙ ነገር እናደርጋለን። በጣም ብዙ ነገር ከማስተማር ጀምሮ በገንዘብ ከመርዳት እስከ ህይወት መስጠት ድረስ ለወገኖቻችን ብዙ መስዋዕትነት እንከፍላለን፣ ግን አይረዱም። የሚረዱንም ይኖራሉ፣ ግን የዛሬው ርዕሳችን ባልተረዱን ሰዎች ላይ ስላለመቆጣት ነው የምንነጋገረው። ያልተረዱንን ሰዎች እንዴት አድርገን መያዝ እንዳለብን ነው የምንነጋገር። ያልተረዱንን ሰዎች በደንብ አድርገን ከያዝናቸው መልሶ ባልተረዱን ሰዎች ላይ እግዚአብሔር ያነግሰናል፣ ይሾመናል፣ በመጨረሻ ይረዱናል። ያከብሩናል፣ እናሸንፋለን። ከሙሴ ታሪክ የምንማረው ይሄንን ነው። ስለዚህ ሙሴ ከለታት በአንድ ቀን ህዝቡን ሊያይ ወጣ ወደ ህዝብ። ከለታት በአንድ ቀን ሲል የመጀመሪያው አይደለም ማለት መስፍን ነው። በእድሜው አርባ ዓመት ነው፣ ትልቅ ሰው ነው። በፈርዖን ቤት በቤተ መንግስት ውስጥ ያደገ ነው። ስለ አመራር በደንብ የተማረ ነው። ስለ ህዝብ በደንብ ያውቃል። ስለ እምነት ስለ ሃይማኖት በደንብ ያውቃል። ስርዓት አምልኮ በደንብ ያውቃል። የምዳማውያንን ጥበብ በደንብ ያጠና ነው። የግብፅና ማልክት በደንብ የበረበረ ነው፣ በደንብ ነው የሚያውቀው። ስለ ጦርነት ስለ ውጊያ ስለ መዋጋትም ስለማዋጋትም በደንብ ይችላል። ስለዚህ ሙሴ ህዝቡን ሊመለከት ወጣ። የወጣው ወደ እብራውያን ነው የወጣው። ስለዚህ አንድ ግብፃዊና አንድ እብራውያን ሲጣሉ ሲደባደቡ አገኘ። እብራዊውን ደግፎ ግብፃዊውን ገደለውና አሸዋ ውስጥ ቀበረው። መነሻ ሙሴ ያደረገው ልክ ነው ወይ? እሱ ሌላ ጉዳይ ነው። ሙሴ እብራዊ ነው እሱ ብቻ ነው የሚያውቀው። ህዝቡ ይረዳዋል ወይ? ጥቂት የሆኑ ሽማግሌዎች፣ ጥቂት መንፈሳዊና ጥበበኛ ሰዎች ሙሴ እብራዊ እንደሆነ ሊያውቁ ይችላሉ። ምክንያቱም ሙሴ ወደ ባህር ሲጣል ህጻን ነበረ። አሁን አርባ ዓመቱ ነው። በዛን ጊዜ የነበሩ ሰዎች በህይወት ላይኖሩም ይችላሉ። አርባ ዓመትና ስልሳ ዓመት የነበሩ ሰዎች አርባ ዓመት ሲጨመርበት እድሜያቸው በጣም ከፍ ያለ ነው። አርጅተው የጃጁም ሊሆኑ ይችላሉ። በህይወትም ያለፉ ሊሆኑ ይችላሉ። ልጅ የነበሩም ደግሞ ወደ ስልሳ እና ሰባ ተጠግተውም ደግሞ በእድሜም ይኖራሉ። ይሁን እንጂ የአርባ ዓመትን ታሪክ አስታውሶ አንድ ሰው ሊያውቀው አይችልም። ዞሮ ዞሮ ግን ሙሴ በልቡ እብራውያን አሉ። ወገኖቹ አሉ ይወዳቸዋል ሁሌ ያስባቸዋል ቀን ይጠብቃል። እግዚአብሔርን የሚጠብቅ ነበር ራሱን ግን በብዙ አቅም ምን ያደርግ ነበር ያበረታና ያሳድግ ነበር ስለዚህ ግብፃዊውን ገደልና አሸዋ ውስጥ ቀበረው አሁንም በሌላ ጊዜ ተመልሶ ህዝቡን ሊጎበኝ ሲወጣ ሁለቱ እብራውያን ሲጣሉ ደግሞ አገኘ። እነዚያ እብራውያን በውስጥ ለውስጥ ቤተሰቦቹ ናቸው ወገኖቹ ናቸው ለነሱ ያደላል ለነሱ ያስባል ምክንያቱም ያሉበትን ሁኔታ ያውቃል። ዕብራውያን ከደረሰባቸው ግፍና መከራም ከዛ የንጉሱ ትእዛዝ ከግድያም አምልጦ ነው ሙሴ በእግዚአብሔር ፈቃድና ጥበብ ቤተመንግስት ውስጥ የገባው። ምክንያቱም ወንዶች ይገደሉ በነበረ ጊዜ ያ ትእዛዝ በተሰጠ ጊዜ እናቱ በቅርጫት አድርጋ ውሃ ላይ ጥለው ነው የፈርዖን ልጅ አግኝታ ወደ ቤተመንግስት ያስገባቸው። የገባው በስነስርዓት እብራዊ መሆኑ ታውቆ በጉድፈቻ አደለም፣ የገባው ተጥሎ ነው። ስለዚህ ይሄን ታሪኩን ሙሴ ያውቃል። ለታሪኩ እንግዳ አይደለም። ስለ ህዝቡን በደንብ ያውቃል። ግን ሙሴ ልብ ውስጥ የህዝቡ ፍቅር አለ። ህዝቡ ግን ሙሴን ያውቀው፣ ባልተረዷቸው ሰዎች ላይ አትቆጡ የሚለውን ከዚህ ጀምራችሁ ራሳችሁን በደንብ ገምግሙ። በተለይ በተለይ ህዝቡ ከክፋት ከአመፅ፣ ከእርስ በርስ ጦርነት፣ ከዘረኝነት፣ ከግፍ፣ ከአመፅ፣ ከደም ማፍሰስ እንዲወጣ የምታስተምሩና የምትፈልጉ ሰዎች አሁን ላይ አይረዳችሁም። ለምን አይረዳንም ለሚለው የማይረዳበትን ምክንያት ሺ ምክንያቶች መደርደር እንችላለን። እነሱም መረዳት ስለዚህ ሙሴ በሁለቱ ወንድማማች መካከል በእራውያን መካከል ገባና እናንተ ለምንድን ነው የምትጣሉት? ሁለታችሁ እኮ ወንድማማች ናቸው፣ አንድ ወገን ናቸው። ለምንድን ነው የምትጣሉት? መስማማት ነው ያለባቸው። ተዉ ብሎ ሊገላግላቸውም ሊያስተምራቸውም ሊያስማማቸውም ፈለገ። አንደኛው ዕብራዊ ግን ሙሴን ገፈተረውና በእኛ ላይ አለው በእኛ በዕብራውያን ላይ ማለት በተጎዳ ነው ላይ በተጎሳቆል ነው ላይ በተራብ ነው ላይ በተቸገር ነው ላይ ተንቀን በተጣልነው ላይ ሾምና ፈራጅ አለቃ ያደረገ ማን ነው? ምን አገባህ? እኛ ብንገዳደል ብንዋደድ ብንጣላ ብንፋቀር ምን አገባህ? ብንራብ ብንጠግብ ለመሆኑ አንተ ጉዳይ ይህ ነው እንዴ? አንተ እኮ ግብፃዊ ነህ፣ ቤተመንግስት እየተንደላቀቅ ነው። ሀሳቡ ማነው ነው በእኛ ላይ ፈራጅ ያደረገ ምን አገባህ ነው? ወይስ ባለፈው እንደገደልከው እንደ ግብፃዊ ልትገለኝ ትፈልጋለህ? ነገሩ ለካ ህዝብ ውስጥ ገብቷል። ሙሴ ይሄንን ሲሰማ ላልተረዱት ወገኖቹ ለዕብራውያን፣ ላልገባቸው ወንድሞቹ፣ ለነዛ ለተጣሉ ሰዎች ራሱን ሊያብራራ አልፈለገም። የሁላችሁ ወንድሞቼና እህቶቼ ወገኖቼ፣ በአጠቃላይ ለሰዎች ቅን ምክር ልትመክሩ ትችላላችሁ። ለሰዎች በችግራቸው ደርሳችሁ መልካም ነገር ልታደርጉ ትችላላችሁ። ሰዎች ወጥመድ ውስጥ እንዳይገቡ አስቀድማቸው ልትከላከሉ ብዙ ትምህርትና ማስረጃ ልትሰጡ ትችላላችሁ። ሰዎች ግን ይንቋችኋል፣ ያጣጥሏችኋል፣ አይረዷችሁም። ለምን ሲባል የታሰሩበትን ሰንሰለት ተመልከቱ። ሰዎች በምን ሁኔታ ውስጥ እያሉ ነው የማይረዱኝ የሚለውን እዩት። ማነው ፈራጅና ግዢ አለቃ ያደረገህ? በኛ ላይ ምን አግብቶ ሆኖ፣ እናንተማ በነፍሳችን የምትጫወቱብን አይደላችሁ? እንዲ እኛ ለእናንተ ለመሆን ሰው ነን እንዲ እንደ ሰው ወንድማማች ናችሁ ብለህ ለመሆኑ፣ ስለ ፍቅር ልታስተምረን ትፈልጋለህ? እንዲያለ ተቆጣው። እውነቱን ነው። ስለ ሙሴ ምን ያውቃል? በዛን ጊዜ ሙሴ ራሱን ሊያብራራ አልሞከረም። ባልተረዳችሁና በተቆጣ ህዝብ ማህል ራሳችሁን እንዳታብራሩ፣ የባሰ ጦስ ውስጥ ነው የምትገቡት። ሌላ በጥብጥ ነው የሚያመጣው። መፍትሄ አታመጡም። ያንንም ህዝብ አስተምራችሁ ወደሚፈለገው ውጤት አታመጡትም። ሙሴ ከዛ ቦታ ትቶ ነው የኮበለለው። ምን አላደረገም? ራሱን አላብራራ። እንደ ነገሩ ቢሆን እንደ ሙሴ ሀሳብና ፍላጎት ቢሆን ሙሴ ምን ማለት ነበረበት? ወይም በዚህ ዘመን አንድ ሰው ምን ያደረጋል? የራሱ የዘር ሐረግ የራሱ ጎሳዎች የራሱ ብሔረሰቦች ሲጣሉና ሲደባደቡት እንጂ እናንተ እኮ ቤተሰብ ናቸው፣ ወገን ናቸው፣ ለምንድን ነው አንድ ላይ የማትቆሙት? ለምንድን ነው የምትጣሉት? ቢል ቢቆጡት፣ ምንድን ነው የሚለው? የአሁን ዘመን ሰው መታወቅ ነው የሚፈልገው፣ መስራት አይደለም የሚፈልገው። ወይም የልቡን መሻት ከእግዚአብሔር ጋር አያይዞ በዘመን ልኬት ውስጥ አይደለም ማምጣት የሚፈልገው አሁን እንዲሆን ይፈልጋል። ችኩሎች ነንባቸው። ትግል ውስጥ ስትገቡ ደግሞ ትግሉ ስብስብ ነው። የተጨቆነ ህዝብ፣ እየተራበ ህዝብ፣ እየተናቀ ህዝብ፣ ሰላም ያጣ ህዝብ፣ ገንዘብ የሌለው ህዝብ፣ ስደተኛ ህዝብ፣ ስለምትናገሩት ስለምንም ነገር አይሰማቸው። ሙሴ እንደ ሁኔታው፣ እኔ እኮ ዕብራዊ ነኝ። እንዴት መሰላቸው ልጅ እያለሁ እኮ በቅርጫት ውሃ ላይ ተጥዬ ከዛ ቤተመንግስት ገብቼ ቢላቸው ነው እንዴ! እንዴት እንደሚያላግጡበት እንዴት እንደሚስቁ ደግሞ እንዲህ አይነት ድርሰት ፈጠራችሁ ግብፃውያን፣ መቼም የእናንተ ተረት ማለቂያ የለው ነው የሚል ዕብራውያን። በተናደዱበት ነገር ላይ በተቆጡበት ነገር ላይ ለማሳመን በጣም ጊዜ ይፈጃል። በጣም አደገኞች ናቸው። ልባቸው በጣም ጠንካራ ነው። ሲያምኑም ከእምነታቸው ፈቀቅ የሚያደርጋቸው የለም፣ ሲክዱም ከክህደታቸው የሚመልሳቸው የለም። በጣም አደገኞች ናቸው። ዕብራውያን በጣም መንፈሰ ጠንካሮች፣ በጣም ተዋጊዎች፣ በጣም እርስ በርሳቸው የሚረዳዱ ኃይለኞች ናቸው። እግዚአብሔርም የሰጣቸው ኪዳን ስላለ ከህዝብ ሁሉ የተለዩ ወገን ናቸው። እግዚአብሔር በነሱ ላይ ስራ የሰራባቸው ሰዎች ናቸው። ዛሬ እነዛስ ህዝቦች አሉ ወይ ወይስ እንዴት ነው የሚለውን እሱን ተው፣ እሱ ሌላ ትንታኔ ነው። ሰባ ፐርሰንቱም ፖለቲካ ውስጥ የሚገባ ትንታኔ ነው። ተውት። ባጭሩ ግን በዛን ዘመን የነበሩት ዕብራውያን ያ ጎሳ፣ ያ ነገድ ጠንካራ ነበር። ስለዚህ እንደዛ ቢላቸው አ ልክ ነው ነው እንዴ፣ ለካ አዎ ምናምን ብለው የሚቀበሉት አይደሉም። እንዴት ይቀበሉታል? እንዴት እንዳትሞኙ። የምትታገሉለት የምትቆስሉለት፣ የምትደሙለት፣ የምትራቡለት፣ የምትወድቁ የምትነሱለት ህዝብ በመከራና በችግር ውስጥ ካለ የእናንተን ትግል አይረዳችሁ። ስለዚህ በተራበ ህዝብ ፊት ስለ ብሔራዊ ጉዳይ ልታብራሩ እንዳትሞክሩ። የተራበ ህዝብ ስለ ብሔራዊ ጉዳይ አይገባውም፣ ስለ ሀገር ፍቅር አይገባውም። መጀመሪያ መጥገብ ይፈልጋል። የተናቀና የተዋረደ ህዝብ መጀመሪያ ክብር ይፈልጋል። ስለ ብሔራዊ ጉዳይ እንዴት ታወራዋለህ? ስለ ድህነት፣ ስለ አምልኮ፣ ስለ እግዚአብሔር ፍቅር እንዴት ታወራዋለህ? ተንቆ፣ ወድቆ፣ ቆሽሾ፣ በስብሶ፣ በዓለም ሁሉ ፊት የተናቀ ሆኖ አንተ ስለ እግዚአብሔር ክብር፣ ስለ ትንሣኤ ሞታ እንዴት ታወራዋለህ? የተራበ ህዝብ፣ የተጨቆነ ህዝብ፣ የተቸገረ ህዝብ፣ ተስፋ የቆረጠ ህዝብ፣ በየቀኑ እየተገደለ የሚረገጥ ህዝብ ክብሩና ጸጋው ከጭቃ ጋር ተረግጦ መንገድ የወጣበት የተረገጠ ህዝብ ስላንተ ወገናዊነት፣ ስላንተ የውስጥ መብሰልሰል ብትነግረው አይሰማም። ስለዚህ ይህን ሀሳብ ያዙና እስኪ ወደ ራሳችሁ ነው። ለወንድሞቻችሁ፣ ለእህቶቻችሁ፣ ለወላጆቻችሁ፣ ለወገኖቻችሁ፣ ለልጆቻችሁ፣ ለሀገራችሁ፣ በእምነት ለሚመስላችሁ፣ ለተከታያችሁ ስንት ነገር አድርጋችኋል? ስንት ነገር ሁሌ ትለፋላችሁ፣ ሁሌ ትታገላላችሁ፣ ሁሌ ትወድቃላችሁ፣ ትነሳላችሁ። ህዝቡ አይረዳችሁ። እህቶቻችሁ፣ ወንድሞቻችሁ፣ ወላጆቻችሁ፣ ወገኖቻችሁ፣ ወዳጆቻችሁ አይረዷችሁ። ሰዎች ወጥመድ ውስጥ እንዳይገቡ አስቀድማችሁ የምትነግሯቸው ነገርም አይገባቸውም። ለምን? የታሰሩበት ብዙ ማሰሪያ አለ። የወደቁበት አዘቅት፣ የሚንቦጫረቁበት ጭቃ፣ የተጨቆኑት ጭቆና፣ የሚራቡት ረሃብ እናንተ የምትናገሩትን የሚሰማና የሚቀበል አይደለም። ስለዚህ አይሰሟችሁ። ስለዚህ ሙሴ ብልህ ስለነበረ እግዚአብሔር የሚያደርገውን ስለሚያውቅ እሱም ምን ማድረግ እንዳለበት ስለተዘጋጀ እነዛ ጓደኛሞቹ ወይም አንድ ቤተሰብ የሆኑት እብራውያን ሲቆጡትና ሲገፈትሩት ራሱን ሊያብራራ አልሞከረም፣ ትቶ ኮበለለ። ይኸውላችሁ እናንተ ከልባችሁ ለሀገራችሁ ለኢትዮጵያ ስታደርጉ ክርስቲያኖችም ሁኑ ሙስሊሞች፣ ይሁዲዎችም ሁኑ ሌላ እምነት ተከታዮች በእምነታችሁ የእግዚአብሔርን መንግስትና የእግዚአብሔርን ፍቃድ ለማስፋት እንደየ እምነታችሁ አስተምሮ ስትለፉ ህዝቡ ከድንቁርና እንዲወጣ ከእርስ በርስ ጦርነት ከአመፅ ከደም ማፍሰስ እንዲወጣ ወንድማማች ቤተሰብ አንድ ህዝብ እንዲሆን ስትለፉ ቢሰድባችሁና ቢንቃችሁ ቢነጫነጭባችሁና ቢቆጣባችሁ አትቀየሙት ራሳችሁንም ለማብራራት አትሞክሩ የብዙ ሰዎች ችግር ይሄ እኔ እኮ ይላል አሁንማ ተውት የአሁኑን ዘመን ተውት። የአሁን ነፃ አውጪ ነን ጭነን ለህዝባችን እንዋጋለን እንዋደቃለን የሚሉትን ተውት። ህዝባችን በቴክኖሎጂ እና በሳይንስ እንዲበለጽግ ማድረግ እንፈልጋለን። በኢኮኖሚ ራሱን እንዲችል ማድረግ እንፈልጋለን። ራስ ገዝ የሆነ መልካም ስብዕና እንዲኖረው ማድረግ እንፈልጋለን። በክርስትና እንዲጸነክር እንፈልጋለን። በእስልምና፣ በይሁዲ ወዘተ እግዚአብሔር እንዲያቅ እናደርጋለን ብለው የሚሄዱን ሰዎች ተዋቸው። አሁን ያለው ሁኔታ ድብልቅልቁ የወጣ ነው። ይህን ታሪክ ያነሳሁትም ባልተረዳችሁ ህዝብ ላይ እንዳትቆጡ፣ መልሳችሁ እንዳትሳደቡ፣ ተስፋም እንዳትቆርጡ፣ ራሳችሁንም ለማብራራት እንዳትደክሙ ነው። ትላንትና እኔ እኮ ለህዝቤ ለወገኔ ደምቼ ብሎ በጥይትና በጦር የተወጋበትን ጠባሳውን ይቆጥር የነበረ ሰው ግልብጥ ብሎ ቆሻሻ የማይገባው ህዝብ ብሎ ደግሞ ከባህር ማዶ ሄዶ የሚሳደብም፣ እንዲህ አይነቱ አእምሮ የጠፋ ሰው ምንድነው የሆነው ሲባል ራሱን ሊያብራራ ሲሞክር ነው ገደል የገባው። ራሳችሁ እንዳታብራሩ በአንድ ጉዳይ ላይ አንድ ጊዜ ብቻ ተናገሩ። ብዙ ጊዜ እኔ እንደዛ ነው የማደርገው። ለአንድ ሰው የሚሆን ለህዝብ፣ በአንድ ጉዳይ ላይ አንድ ጊዜ ነው የምናገረው። ደጋግሚ አልናገርም። ለምን? ቢገባ ይግባው ባይገባው ጊዜ ያስረዳዋል። ጊዜ የሚባል ነገር አለ። ጊዜ ኃይል ነው። ጊዜ መንፈስ ነው። ጊዜ ህያው ነው፣ አይሞትም። ያስረዳል፣ ይመሰክራል፣ ይሾማል፣ ይክሳል፣ ደግሞም ይጥላል። በአንድ ጉዳይ ላይ አንድ ጊዜ ብቻ ተናገሩ። ከዛ ውጭ ለጊዜ ስጡት። ጊዜ ያበድለዋል። ነገሩን ጊዜ ያሰጠዋል። ጊዜም ጠቅሎ ይደብቀዋል። ጊዜም ነቅሎ ይጥላል። ጊዜ ይተክላል። ስለዚህ የያዛችሁት እውነት ከሆነ በትክክልም ለወገናችሁ፣ ለህዝባችሁ፣ ለሀገራችሁ፣ ለእምነታችሁ፣ ለእግዚአብሔር መንግስት ከሆነ የምትለፉት ባልተረዷቸው ሰዎች ፊት እንዳትቆጡ፣ ራሳችሁንም ለማብራራት እንዳትሞክሩ። ሙሴ ራሱን ሊያብራራ አልሞከረም። ግብጻዊ ነህ እንዳሉት በዛው ነኝም አይደለሁምም ሳይል እብራዊ ነኝ ብሎም ሳይተርክ ሀሳቡን ሳያስረዳ ሌላ ሁከትና በጥብጥም አይፈጠር። ለካ እብራዊ ነው እንደተደብቆ እነሱን በውጭ ያደራጀ ዚኛን እየሰለለም ተብሎ ሌላ ፖለቲካዊ ሴራ ሳይጎነጎን ሹልክ ብሎ ነው ከፈርዖን ፊት የሸሸው። ሸሽቶ ምን አደረገ ሲባል ምንድን ነው ሽፍታ ሆኖ ሰራዊት አደራጀ። ግብርና መስራት ጀመረ። ነገደ ራሱን ለውጦ እብራውያን ውስጥ ገብቶ አብሮ ኖረ። እንዴት ነው ታሪኩ? በተጠባቂ ነው የሆነው። ኤው በአንድ ወቅት ጌታ ለመሆን በአንድ ወቅት ባሪያ ትሆናለህ። በአንድ ወቅት ገዢ ለመሆን በአንድ ወቅት እስረኛ ልትሆን ትችላለህ። በአንድ ወቅት ለጋስ ለመሆን በአንድ ወቅት ለማኝ ትሆናለህ። ግን ውስጥህ ወገኑን የሚወድና የሚያቅፍ ዘመኑና ጊዜውን ነፃ የሚያወጣ ኃይል ይኖር ጊዜ ያነግሰሃል። በጊዜ ውስጥ የተሰጠህን ጸጋ ካልተጠቀምክ ደግሞ ጊዜ ይጥልሃል። ጊዜ ይረግጥሃል። መሳቂያና መጫዋቻ ትሆናለህ ባለም ፊት ሁሉ የተናቅ ትሆናለህ ጊዜህን ስትጠቀም ብልህ ስትሆን ጊዜህን ስትጠብቅ እግዚአብሔር ጠብቆ በጊዜ ውስጥ ያነግሰሃል ሙሴ በራጉኤል ቤት ሄዶ በዮቶር ቤት ማለት ነው በጎችረኛ ሆኖ ሲፓራን አግብቶ ሌላ አርባ ዓመቱ ኖረ ስንት ዓመት አርባ ዓመት አርባ ቀናትን መታገስ አንችልም ነው ዓላማ ሲኖር በአንተ ውስጥ የማይጠፋ የማትሞት ህያው ራእይ ሲኖር ሀገርህን፣ ወገንህን፣ ሕዝብህን፣ ቤተሰብህን የመታደግ ትልቅ ራእይ ሲኖር አርባ ዓመት አደለም መቶ አርባ ዓመትም ቢሆን መታገስ አለብህ። ታደርገዋለህ። እንዳንቸኩልም ይረዳናል ይሄ ትምህርት። ባልተረዷቸው ሰዎች ላይ አትቆጡ የሚለው ባልተረዱን ሰዎች ላይም እንዳንቸኩል ይጠቅመናል። ሙሴ አርባ ከብት ሲያግድ ኖረ። እግዚአብሔር ግን ባረከው። የሚረዳው ሰው የሚያስተምረው ሰው ትልቅ ሰው ሳይንቀው ልጁን ድሮ አማት፣ አባት፣ ቤተሰብ የሆነለት ሰው ለሙሴ እግዚአብሔር ሰጠው። ለአርባ ዓመት እዛ ቆየ። ተመልሶ ሙሴ መጥቶ ምን ሆነ ሲባል በዛ ህዝብ ላይ ገዢና ፈራጅ አለቃ ሆነ። ታሪኩን አንብቡት። ኦሪት ዘጸአት ምዕራፍ በሙሉም ኦሪት ዘጸአትን አንብቡት። የዛን ህዝብ ታሪክ በደንብ ትረዳላችሁ። በዋናነት ግን ይህንን ታሪክ ያነሳሁትን ዛሬ ለእናንተ ለቤተሰቦቼ፣ ለወገኔ ላስረዳ የፈለግኩት ይህንን ቪዲዮ ለሚያይና ለሚሰማ ሁሉ ማስረግጬ ልናገር የፈለግኩት ምንድን ነው? ብዙ ሰዎች ብዙ ራዕይ አላቸው ለሀገር የሚጠቅም ለትውልድ የሚጠቅም ቤተሰባቸውን ሀገራቸውን ነፃ የሚያወጣ ግን ባልተረዷቸው ሰዎች ፊት ራሳቸውን በማብራራትና ነገሩን በማስተባበል ጊዜያቸውን ይገላሉ፣ ሞራቸውን ይገላሉ፣ ሌላ ሁከትና ጸብ ያስነሳሉ። ተረግጠው ተዳፍነው ይቀራል። ይሄንን እንዳናደርግ ትምህርት እንዲሆነን ነው ይሄንን ርዕስ ያመጣው። ትግል የትጥቅ ትግል ብቻ አይደለም። የትጥቅ ትግል በጣም ቆሻሻ ነው፣ በጣም አደገኝ፣ በጣም መጥፎ ነው። እንደ ትጥቅ ትግል ቆሻሻ የለም። ምን አሁን ስለ ትጥቅ ትግል አይደለም። መንፈሳዊ የሆነ ትግል ሰላማዊ የሆነ ትግል ከእውቀትና ከመለወጥ ጋር የተያያዘ የኃይል ትግል ለምታረጉ ሰዎች ነው። የትጥቅ ትግል በጣም ቆሻሻ ነው። እሱ ዘጠናው ፐርሰንት ፖለቲካ ፓርቲ ስለብለው በሌላ ጊዜ እናወራለን። ወይም በጎ ዘመን የሚል ፕሮግራም ጀምሬያለሁ፣ ቅዳሜ ቅዳሜ በሚለቀቀው ላይ እሱን ፓርቲ ላወራው እችላለሁ። የትጥቅ ትግል ምን ያህል አስቀያሚ እንደሆነ የትጥቅ ትግል አስፈላጊ ነው ወይስ አላስፈላጊ ነው የሚለውንም በደንብ እናየዋለን። እሱ ፖለቲካዊ ፓርት ፓርቱ ዘጠና ፐርሰንት ስለሚሆን ወይም እንዳጠቃላይ ሀሳቡ የፖለቲካ ስለሆነ መደቡ ከዚህ ጋር አብሮ ስለማይሄድ በሌላ ጊዜ ተነትነዋል። እኔ ዛሬ ስለ ትጥቅት ብል አደለም ማወራ። በእውቀትና በመንፈስ ክፉን አስተሳሰብ አሸንፎ ትውልድን በእውቀትና በመልካም አስተሳሰብ ስለማሸነፍ ነው የማወራቸው። እሱን ለማድረግ የምትታገሉ ሰዎች ካልተረዷቸው እንዳትቆጡ ነው። ብዙ ኢትዮጵያዊ በቃ ቢውዝድ ሆኖ ራሱን ስቶ ትቶ ተስፋ ቆርጦ አልባ ሊሆኑ እንዲያውም ተመልሶ ለቆመለት ወገን ሁሉ ጠላት የሆነ ሰው በታሪክ ውስጥ አይተናል። ኢትዮጵያ ውስጥ ያ ፖለቲካው ፓርቲ ስለሚበዛ እሱን እንተወውና በሌላ ርዕስ እንነጋገርበታለን። በዋናነት ግን ባልተረዷችሁ ሰዎች ላይ አትቆጡ። የትዳር አጋሮቻችሁም ላይረዷችሁ ይችላል። ለምሳሌ የአንዲት ሴት ባል የሆነ ብዙ ጓደኞች ሊኖሯት ይችላሉ። ብዙ ጊዜ ሴቶች እርስ በርስ ተንኮላቸው ይበዛል። በትዳር ላይ በጨዋነትና በፍቅር የምትቆይ ጓደኛቸውን ብዙም አያበረታቱ። ምንድን ነው የሚለውን እሱ በሌላ የሴቶች ስነ ልቦና እናየዋለን። ለምንድን ነው ያገባችን ሴት ጓደኞቿ ከትዳሯ ለመፈንቀል የሚጥሩት የሚለውን ሌላ ስፒሪት ነው፣ በጣም አደገኛ መንፈስ ነው። እሱም በሌላ ጊዜ እንነጋገራለን። ስለዚህ ሊነግርሽ ይችላል ባለቤትሽ። ሁኔታውን ያይና፣ ጓደኞችሽ ልክ አይደለም፣ በዙሪያሽ ያለው ነገር አስደሳች አይደለም፣ እባክሽን ራስሽን ጠብቂ ሊልሽ ይችላል። አትረጅውም በዙር ካልተረዳችህ ለተቆጣ ይገባህም። ለምን ሲባል ከተያዘችበት ገመድ መጀመሪያ መፈታት አለበት። አንተን ለመረዳት ወይ በደንብ ተቀጥቅጣ ተደቁሳ ወድቃ መነሳት አለባት። ያ ደግሞ ትዳሯ ፈርሶ ማለት ነው። ታጣት አለ። ብዙ ሰዎች ብዙ ሰዎች ራሳቸውን በማብራራትና ለሚያስቡላቸው ሰዎች ባለመረዳት ችግር ውስጥ የወደቁ በስብሰው የቀሩ ብዙ ሰዎች አሉ፣ ህይወታቸውን ያጧል። ስለዚህ ለምታረጉት መልካም ትግል ሰዎች ካልተረዷችሁ ጊዜ ውሰዱ፣ ጽሞና ውሰዱ ጸልዩ። እግዚአብሔር መልሶ በዛ በተቆጣችሁና በናቃችሁ ህዝብ ላይ ባልተረዳችሁ ህዝብ ላይ ገዢና አለቃ ያደርጋችኋል። አሸናፊ ትሆናላችሁ፣ ትከበራላችሁ። እግዚአብሔር ሙሴን አምጥቶ በእብራውያን ላይ አለቃና ገዢ ነው ያደረገው። እንዲያውም የኤርትራን ባህር ከፍሎ አሻግሯቸው፣ ህግና ስርዓትን ሰጥቷቸው ነው ያለፈው። በቀጥታ ከእግዚአብሔር ጋር አገናኝቷቸው ነው ያለፈው። ምን አገባ የተባለው ሰው ግን አንተ ተናገረ። በሲና በረሃ ምንድን ነው ያሉት ይሄ ተራሮችን ሲረግጥን የሚያጨሳቸው የሚነደው እሳት፣ እባክህን ሙሴ እንዳይናገረ አንተ ተናገረ አሉት እኮ ዘመን እንደዚህ ያነሳል። ግብፅ ላይ ምን ብለውት ነበር? ማነው ነው አንተ አለቃና ገዢ ያረገበኛል? ሄ ከዚህ ብለው ገፍተረው ሰድበው ንቀው አባረውት ነበር። ኋላ ግን ምን አሉት? ሙሴ አንተ ብቻ ተናገርና አንተ አንተ እኛን የምትረዳ የአንተ ንግግር ነው የሚገባ። አንተን ነው የምንችለው፣ ሌላውን አንችልም። እሳቱን አደራህን አታምጣብ ሙሴ በእግዚአብሔርና በሕዝቡ መካከል የቆመ ኃያል ሰው ሆነ። ትናንትና በሁለቱ ወንድማማች መካከል ቆሞ ግን ሊሰሙት አልቻሉም ነበር። የናቅናቸው ሰዎች እንደዚህ ይሆናሉ። በእኛና በእግዚአብሔር መካከል ቆመው ብርሃኑን የሚያሳዩን ሰዎች ሊሆኑ ይችላል። ይሄ የሚሆነው ግን ጊዜ ወስደን ታግሰን ትግላችንን ህያው በሆነ መንፈስ ስናግዘው ብቻ ነው። በሌላ በኩል ይሄን ሀሳብ ስንጠቀልለውና ነገሩን ስናበስለው ሰዎች የማይረዱን ችግር ውስጥ ባሉበት ሰዓት ነው አስቀድሜ ተናግሬያለሁ። የተቸገረ ሰው፣ የራበው ሰው፣ የተናቀ ሰው፣ የተዋረደ ሰው፣ ህሊናው በብዙ ዓመት በባርነት የተቀጠቀጠ ሰው ስለ ሉዓላዊነት፣ ስለ ብሔራዊ ክብር፣ ስለ ብሔራዊ ጨዋነት፣ ስለ ህዝባዊ ጨዋነት፣ ስለ አምልኮ ሊሰማ አይችልም። መጀመሪያ ሰው መጥገብ አለበት። መጀመሪያ ከመረገጥ ከባርነት ወጥቶ ክብር ማግኘት አለበት። እንደ ሰው ቁጭ ብሎ ከኛ ጋር እኩል መሆን አለበት መጀመሪያ ስለዚህ የእኛ ንግግር ከተራ ድስኩር የዘለለ ሊሆን አይችልም። በተቸገረ ህዝብ መሃል ስትቆም ተጠንቀቅ። በራበው ህዝብ ፊት ስትቆም ተጠንቀቅ። የእግዚአብሔርን ቃል ለማስተማርም፣ ስለ ሀገር ጉዳይም፣ ስለ ታሪክም ለማስተማር ስትፈልግ ስለ ስለ ልቦና የሚሆን ስለ ህዝብ እድገት ልታወራ ስትፈልግ በተራበና በተቸገረ ህዝብ ፊት ስትቆም ተጠንቀቅ። የተራበ ህዝብ መጀመሪያ መጥገብ ነው ያለበት፣ አይሰማህም። የተጨቆነ ህዝብ መጀመሪያ ነፃ መውጣት ነው ያለው፣ ስለ አንተ መልካም ነገር አይሰማህም። ስለዚህ ባልተረዷችሁ ሰዎች ላይ አትቆጡ። ነገሩ ይሄንን ይመስላል። ይሄንን ትምህርት ከዚህ የመጽሐፍ ክፍልና ከሙሴ ህይወት ተምረናል። አመሰግናለሁ ለነበረን ጊዜ። ደጉ አባታችን እግዚአብሔር የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑ።